በዚህ ዕለት ከሌሎች ከተቀሩ ከመንፈሳዊ ኩነቶች ባሻገር ደግሞ ማታ ላይ ሁሉም ሰው ወደ የቤቱ ሲገባ በዚህ በጌታ አራት ቀን የምትባለው በዕለተ ሐሙስ እንግዲህ የጉልባን ስነ ስርዓት አለ። ያው ይህንን አድርጌ ነው የምታዩት። ከዛ በኋላ ደግሞ ያው ማዘር የጋገረችው የጌጣ ብስት ነበረ። እሱንም ባርከን ቀድሰን ቆርሰን ዕለተ ሐሙስን የጌታ ራት ቀን እንደዚህ አስበን ወደና እዚህ ጋር እየባረኩ ነው። በለተ ሐሙስ ግን ያው ከልጅነታችን ጀምሮ ከመንፈሳዊ ያው ከቤተ ክርስቲያን ካለው ስነ ስርዓት ውጭ ተዝም የሚለን ነገር ጉልባን መፍለታችን የጉልባን ፍቅ በዓመት አንድ ጊዜ በሐሙስ ሐሙስ ዕለት ልክ በህማማት ሳምንት ሐሙስ ላይ ያው የጉልባን ቤት በልጅነታችን እንዲቀቀል ነበር። አሁንም ነበረ ያንን አረሳ ነው። የጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያቱ የመጨረሻ ሐዋርያቱ ጋር የመጨረሻ የእራት ቀን ያደረገበት ቀን ነው። ያንን በማስመልከት እንዲህ እንግዲህ በዓሉ ከሐሙስ ጀምሮ ነው መከበር የጀመረው። እኛ ቤት እንዲህ አምባሻ ቆርሰናል፣ ለብስቱን ያመጣ መታሰቢያ አሁን ደግሞ ያው ስን ጀምር ያው ለበአል የሚያስፈልገው ሽንኩርት መላጥ ነው ልክ ባህላዊ የሚመስል ደግሞ እነ ሽንኩርት ይዘናል ያው ቤት ያለውን የስራ ድርሻ ለማገዝ ያህል ነው ሽንኩርት እንደዚህ ስልጥ ነበረ እዚህ ጋር የላትኩትን ሽንኩርት ብትያውት ያው እስቱ ውስጥ ይሄን ሁሉ ሽንኩርት ነው ይሄን የላትኩት ያው ለማገዝ ያህል ነው እንጂ የሚሰሩት እናቶቻችንም አሉ ይህን ሁሉ ሽንኩርት ልጠናል። እንግዲህ ጉድ ጉድ በማለት ነው አርብ ከስቅለት በኋላ የተጀመረው ማለት ነው። የአርብ ዕለት ከስቅለት በኋላ ያለው ጊዜ ሽንኩርት ለመላጥ ነው የሆነው። ምክንያቱ ለማገዝ ያለው ቤት እንደዚህ ሽንኩርት ልጫለው። እንዳያቃጥለኝ ጆሮዬ ላይ ትንሽ ነገር ሰካ አድርጋለሁ። ያው ሲያደርጉ አይቼ ነው። ከዛ በተረፈ ግን ይህን እያሳዩቸው ያለሁት ደግሞ ከመንፈሳዊ ከትኑ ከቤተ ክርስቲያን ስርዓት ውጭ ያለውን አኳኳናችንን ነው እና የተወሰነ የቻልኩትን እህል ቅድም እንዳሳዩቸው ለመላጥ ሞክሬያለሁ። እነዚህ ሶስት ቀናት በጣም ከመንፈሳዊ ስራውም እንዳለ ሆነ ቤተክርስቲያኑም ስርዓት እንዳለ ሆኖ አቶቻችን እናቶቻችን በስራ የሚጠመዱበትም ሰዓት ነው። ያችንንም ለማሰብ ያክል ነው ይህንን የሞከርኩት ማለት ነው። ነገር ነገር ምንድነው ያው ብዙ በሬዎች ለእርድ የሚሆኑ ከቅርጫ በሬ ያው ለመሸጥ በገበሬዎች በሬያቸውን እየነዱ ነው ያገኘሁትና፣ ብዙ ጊዜ ከዚህ ከበዓል ጋር ተያይዞ የቅርጫ በሬ ቅርጫ የሚባል ትልቅ ባህል አለ። የኢትዮጵያ ከበሬ ጀርባ ያለው የማህበራዊ ትስስር ሕይወት ቢጠና በጣም በጣም ትልቅ ባህል ነው ያለው። ተባብሮ ሰው አመት በዓል እንዴት እንደሚያከብር ነው እና እንግዲህ ዞር ዞር ብለን ነበር፣ እነዚህ የተወሰኑ ቦታዎችን ለማየት እንግዲህ። በሬ አሁን በዚህ በዚህ በያዝነው በሬ ሚኒም የሚጠራው የበሬ ዋጋ ከሰማንያ ሺህ ይነሳል። የወደቀው በሬ ማለት ነው አነስ ያለ በሬ መጨረሻ ላይ ሰማንያ ሺህ ተነስቶ ትክክለኛ በሬ ግን ከዛ ለምትርቆነ መቶ ሀያ ሺህ መቶ ሰላሳ ሺህ ጥሩ በሬ ይገዛል ከዛም በላይ የሚሄዳል። እንደ ትልቅነታቸው እና ይሄ ጥያቄ የሁል ጊዜ ምንድነው በሬ ሲገዛ ያው ለቅርጫም ይሁን በሬ ሲገዛ ስጋ እንደሚጣፍጥ ጥሩ እንደሆነ በአይን አይቶ እንደዚሁ በሬውን ማወቅ ይቻላሉ የሚለው ይሄ ነገር ብዙ ጊዜ ግራ ይገባኛል ላይ ነገር ግን ጠይቄ ባገኘሁት መሰረት ምንድነው መሰላችሁ በሬ ወደ ሰሜኑ አካባቢ ሰሜን ሸዋ እንደዚህ አካባቢ የሚመጡ ደብረ ሲና የሚመጡ በሬዎች ጦስኝ እየበሉ ስለሚደልቡ እዛ አካባቢ ያለውን ቅጠል ጦስኝ እየበሉ ስለሚደልቡ ስጋቸው በጣም ይጣፍጣል ብለዋል። ያለ የመረጫ ይሄ ነው። ስለ በሬ አገዛዝ ላይ ማለት ነው። እናንተ የምታውቁት ካለስ ጨመር ጨመር አድርጉልን። በተረፈ የበዓል ዋዜማ ነው ዛሬ ቅዳሜ፣ ይሄን ይመስላል። በሚቀጥለው ደግሞ ከበሬ ቀጥሎ የዶሮ የሽንኩርት የበዓልን ዋጋና ገበያ አሳያችኋለሁ። በዓላችን እንግዲህ ከሶስት ቀን ጀምሮ ይሄን ይመስላል ጉዱ ጉዱ ስንል። በተረፈ መልካም በዓል እንዳሳለፋችሁ አምናለሁ። መልካም በዓል ይሁንላችሁ። ሰብስክራይብ እና ላይክ ማድረግ አትርሱ። ቻሌንጃችን እንደቀጠለ ነው። መልካም በዓል